በዚህ ጉዳይ ሌላ ፋይል መክፈት አልፈልግም። እዚህ ነው በእናታቸው የጠራቸው። እኔ ምንም አልሰራም። ታሪክ ለመፍትሄው ዝግጁ አይደለህም። አሁን ራሱ ያለፈ ታሪክ ነው ከማለት ውጪ ምን ልበልሽ? አንቺ ሰላም ከበላሽ ፍላጎት ካለህ እኮ መናገር ነው በቃ። ወይኔ ብቄ፣ ስለምንግሽ ስለምንኖረው የምነግርሽ ምን አድርገን ነው የምትይኝ? በቃ እንደተረጋግተሽ ማ እራሴ ያለፈ ነገር ነው አልኩሽ። ምንድን ነው አንተ ቴዲ የምትባለው ማለት ነው? ከሃይሚና ከብሩኬ ቤት ውጣ። ለምንድን የማትወጣው ተልከህ ነው እንደ የመጣከው ወይ ሌላ ሰው የሀይሚና የብሩክ ጠላቶች ሄድና ሀይሚና ብሩክን አለያያቸው። ብሎክ ነው ፍጼሌ። እንኳን ብሩክ ለመጀመሪያ ጊዜ እንዲተናግሩት እንኳን ያቅም ፍጼም በጣም ነበረ የሚያከብረው ማለት ነው። እና ምንድን ነው አላማክ ሁም ብለህ እነሱ ለማጣላት ነው የተፈጠርከው ወይስ ምንድን ነው ማለት ነው? እንዴ በግልጽ ያለህን ነገር መናገር ነው። እውነቷን ነው ያለችው። ሌላ ምንድን ነው ሀሳበክ? ምን ማለት ሀይሚ ጋር ያለው እውነት ሌላ ነው። አንተ ጋር ያለው ነገር ደግሞ ሌላ ነው ማለት ነው። እሷ ነገሮችን እዚህ ስታስተካክል፣ አንተ ደግሞ በጎን እየመጣህ ነገሮችን የምታበላሽባት ለምንድን ነው? ዋይ እኔ ለመጀመሪያ ጊዜ ብሩክ እንዲያመናጭቃት እንዲየጭሆባት ሲያዋራት እኔ ለመጀመሪያ ጊዜ ዛሬ ያዩታኝ ሀይሚ ማለት ነው እንዴ ምንድን ነው ችግሩ? በጣም እሷ ተረጋግታ ለማናገር ስትሞክር ብሩክ እንደዛ የሚጮውበት ምክንያት ምንድን ነው? ያልገባኝ ነገር ያ ነው። ያን ፎቶ በማየትሽ ነው፣ ያለፈ ነገር ነው ወይ ስላለሽ ባለመረዳትሽ ነው። ሰላም ሰላም! ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ የኔ ምርጦች፣ የኔ ምርጣ ምርጦች ከወደዳችሁት ቪዲዮ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ እላችኋለሁ ማለት ነው። እና ያው ዛሬ ይሄ ቴዴ የሚባለው የሃይሜ ትናንትም እኔና ሂሜ እኔ የሃይሜ አዲሷ ፍቅረኛ ነኝ፣ ካሁን ሄዳ ስለ ሃይሜ የሚመለከተኝ እኔ ነኝ ምናምን ብሎ በር በር በር በር ብሏል ማለት ነው። እና ዛሬም ደግሞ ባለፈው ያደረገውን አይነት ነገር ያደረገው ማለት ነው። እና ግን እኔ የገረመኝ ማለት ነው አንዳንድ ጊዜ እኮ ብሩክ ራሱ የሆነ ነገሮችን እያወስድ ንዴት ውስጥ ምናምን ስላለ ነው እንጂ ሀይሚ የቀጠረችው ዛሬ ብሩክ ነው። እቤት ውስጥ ብሩክ መጥቶ እንዲያናግራት እንዲያወራት ምናምን ነው አደለ? ይሄ ልጅ ሁል ጊዜ ብሩክ የሚመጣበት ቀን ጠብቆ የሚመጣው ለምንድን ነው? ምንድን ነው ምክንያቱ? ምንድን ነው ችግሩ? ማለት ነው። ወይ እናንተ የሚያስታልቋችሁን ሰዎች ማርያምን መጠርጠር አለባችሁ። የእውነት ለመናገር ማለት ነው አንዳንድ ጊዜ ሁሉም ሰው የሚያባብስ ነው እንጂ ያለው የሚያጋግል የሚያፋቅር የለም ማለት ነው። እና ሁሉም የቀረባችሁ ከእናንተ ጋር ጥሩ የሆነ ሰው ሁሉ ለእናንተ ያሰባል ማለት ዘበት ነው ማለት ነው። ለምን ይሄ አሁን አንቺ ብሩክን ቀጥረሽ ከብሩ ጋር ልትነጋገሩ ነገሮች ልታስተካክል በተሻለሽ አቅም ረግት ብለሽ ምናምን ለማውራት ስትሞክር፣ አንቺ ጋር ግን ያለው ነገር ሌላ ነው። ብሩክ ጋ ያለው ነገር ነው እያ ነው ብሩኬም ተረጋግቶ ሊያናግር ሲል ይሄ ልጅ ሲያይ ይደብረዋል። እውነት ነው። ጭራሽ ጭራሽ ብሎ ደግሞ አበባ እንደ ሙሽራ የሆነ አበባ እንዲ ምንድን ነው? ምን ምን ማለት ነው? አንተ አበባ ይዘህላት የምትሄደው እንዲ ሀይሚ ስታወር የነበረው ከኔ ይልቅ እኮ ከአንተ ጋር ነው እያወራ የነበረው፣ እኔ ምንም ነገር የለኝም እያለች እዚህ ጋር። አንተ ደግሞ ለእሷ ጥሩ ነገር አለ አበባ ይዘህላት ሄድኩ። ደግሞ ያው ከእሷ ጋር ጥሩ ነገር እንዳለ ጥሩ ኮሚኒኬት እንዳለ የሚያስመለክትል ነው። አይ ዓላማ ተልኮ ሌላ ነገር ከሆነ በግልጽ መናገር ነው ጀስት እንጂ የመጣ የእነሱን ህይወት ጀስት የእነሱን እንትን ማለት የሚያስፈልግ ነገር አይደለም። ይገባ አይደለ? በቃ ብሩክ ደግሞ ማለት ነው እንዲህ ብስማም ጮውክ ዛሬ በቃ አጭግጭግኝ ላጭግጭግ ነን የጠራሽ። እንዲህ ማስረዳትም ካለብን በስነ ስርዓት ነው እንጂ ማስረዳት ያለብን፣ እንደዚህ እየጮክ እንዲ። በእርግጥ ያናድዳል አያናድድም አልልም፣ እንደ ወንድ ያናድዳል እንደ ወንድ ደግሞ አለመታመን ያናደዳል። ነገር ግን እቺ ፍቅረኛ ናት። ከእሷ ጋር ጥሩ ግንኙነት አሳለፋችሁ አይደል? ጀስት ከእሷ ጋር ጥሩ ግንኙነት ካሳለፋችሁ ነገሮችን በትክክል ተረጋግታችሁ ማውራት ነው እንጂ እንደዛ ትዕግስት ሆና ቆማ እየለመነች በእንደዚህ አይነት መንገድ ማናገር የለም። ደግሞ እሱ እሳት ሆኖ እዚህ በጣም ሀይ ሆኖ ደግሞ ይሄኛው ይመጣል ጅል ሃይሚ እሽ ልሽ መጠው አላልክም። እኔ የትድግባ ደነገጡ በቃ የፈራሁት እንደፈራሁት አለ። በቃ ሃይሚ ደግሞ አሁን የባለፈውን ይመን። ብሩክ አሁን ይሄኛውን አሁን ምን ብሏት ይረዳታል? እስኪ ተመልካቹ ጻፉልኝ ማለት ነው። ለምን እንደሆነ ታውቃላችሁ? አይረዳትም በጣም እዚህ ጋር አሁን። ይሄ በጣም በዚህኛው ደግሞ በጣም ነው የሚጣሉት ታውቃላችሁ። የብሩክን ትዕግስት አፍንጫውን፣ ትዕግስት የለውም ሃይሚ። ለእዛውም ዛሬ በጣም በትዕግስት ነበር ስታወራ የነበረው ማለት ነው። ፍፄ ራሱ እኮ ተሰድበ። እኔ አንተ እራሱ የምታቃለ መቼ የምታስታርቅ ፍፄ ነው። እኔ እኔ ባይዘ ሁል ጊዜ የሚያስቀኝ ፍፄ ነው ማለት ነው። እና ዝም ምን የሚለው በቃ ዝም ምን የሚለው ምን ቦታ ላይ ዝም ዝም የሚለው እና አንዳንድ ጊዜ ያሳዝነኛል። ፍፄ ማለት መናገር የማይችልበት ነገሮች ምናምን ማለት ነው። ሲቀጥል ሃይሚ በጣም የልብ አውቃ ናት። እውነት ለመናገር የእውነት በጣም ብልህ ናት ምናምን ና ጀስት ፍጽምን እንኳን ይቅርታ አለችሁ፣ በእኔ ምክንያት እንደዚህ በመሆናችሁ ምናምን ብላ እንኳን ፍጽም ይቅርታ አደረገችው። ሶ ጥፋት እንዳለባት ታውቃለች፣ ነገሮች እንዲስተካክሉም ትፈልጋለች። በትክክል አንተን ለማስረዳት፣ አንተን ለማሳመንም ትጥራለች። ነገር ግን አሁን ላይ ያለ ያለ እኮ አንተነክ እየተረዳሀት አንተነክ እየተረዳሀት ያለ እያመሰል አልተረዳሀት። ብሩኬ ለምን እንደሆነ ታውቃለህ? ያልተረዳህባት ምክንያት ጀስት እሷን አትሰማትም። መጀመሪያ የአንተን ነገር እንድሰማ ነው አንተን እንድታምን የምፈልገው ማለት ነው። እሷ ደግሞ ስለዛ ፎቶ እንትን ጥያቄ ትፈልጋለች መናገር ትፈልጋለች ማለት ነው። በአንተ ምክንያት እየተሰደበች ነው። በአንተ ምክንያት ብዙ ነገር እየተባለች ጀስት ገባ አይደለ? ግን ይሄኛው ነገር እያለ ደግሞ ጀስት ዛሬ ደግሞ ይሄ ልጅ ቀጥራ ቤት ድረስ ሲመጣ፣ አሁን ለምሳሌ አሁን ዛሬ ብዙ ምልክት ይሆናል። እኔ እኮ የቀጠርኩ አንተን ነው እንጂ እሱን አይደለም። አንተ እንደምትመጣ ነው የምታውቀው። ጀስት ከአንተ በፊት መጀመሪያ ተነጋገራችሁ፣ እያወራችሁ እያለ አንተ የምትመጣበት ቀን ይሄ ልጅ ለምን መጣ? ማልኮት ነው ጀስት አንዳንድ ጊዜ ነገሮችን መመርመር አለባችሁ። ጀስት አሁን ለምሳሌ የሚያስታርቃችሁ ሰው ሁሉ ወዳጅ ነው ወይ? ጥሩ ለኛ ጥሩ ነገር ያስባል ማለት አይደለም ማለት ነው እና ብሩኬም ተረጋጉና ከጭቅጭቅ ወጥታችሁ ነገሮችን ብታስተካክሉ መልካም ነው ማለት ነው እና በፍቅር ኑልን። እናንተ ተለያያችሁ ማለት በቃ ምድር እንደ ጨለመችው ነው የምቆጥረው እኔ ማለት ነው እና ለማንኛውም ተረጋግታችሁ ነገሮችን ብታስተካክሉ፣ እንደ ህፃን ሳይሆን እንደ አዋቂ፣ እንደ ትልቅ ሰው ተነጋግራችሁ ነገሮችን ብትወስኑ መልካም ነው ብዬ ነው የማስበው። ለምን አሁን ለምሳሌ ሀይሚ ስትተው

ምናብ ወይ ቪዲዮ ጋር እንዴት ነው? እኔማ በቃ እንትኑ ተናዱ። ይሄ የምቤት የሰሉ ሊሳበራል ምናም ብዬ የነበረ ግን አልተሰበርም። እና በማያገባህ የመጣቅ ጀስት ከቡርቅ በፊት አቃት አለው እንደ ማለት ነገር ነው። የሆነ የከፋት ነገር አስመስሎ አበባይ ዘውላት መጥማል። አረባክ የሆነት እኔ ማ እኔ ያኛው ልጅ ጠራጥራሉ። ይሄ እየተላላኩባቸው ነው እንጂ፣ ይህ ልጅ ብሩክ መምጣቱን በምን አውቆ ነው መጥቶ አበባይ ዘውላት የመጣው? ይሁል ብሩክ ራሱ ምን አለ፣ እናንተ ራሱ እያባባሳችሁ ነው ነገሮችን አለ። አንዳንድ ጊዜ በመሀላችሁ ሶስተኛ ወገን ማስገባት ጥሩ አይደለም። ነገሮችን ራሳችሁ መፍታት መልካም ነው። ለምን ለራሳችሁ በግላችሁ ተነጋግራችሁ ችግራችሁን አትፈቱም? ለምን ሌላ አተከሬ ሌላ ለምን ሰው እንዲገባ ታደርጋላችሁ?